ሳለ ለልጆቹ ልጸል ፎቶ ሳሳየው ይችኛዋ ልጅ አለ ይችኛዋ ስም ጠራ እኛ እናቀም እንትና ሲል እኔ የቤተሰብ እንትና ነው ዋልኩት። ከዛ አይደለም ብሎ ነቢ ደግሞ ነገረ እንደዚህ ሲለን በጣም ተገረምን። ሄደ ከዛ ስንሄድ እንደዚህ እንደዚህ ስንላት እሷ በቃ ደነገጠች ያለች

እጅ ተጽ ናማት ሁበነቢ የተናገረውን አሁን ተፈጽሞ አየህ። ነው ኢየሱስ ጌታ ነው። መጀመሪያ ነቢይ በጥዋት እያስተማረ ነበረ ጠብቁ እያለ ነበረና እኔ ደግሞ እንደዚያ ቃል ይዤ ነው የመጣው የጠበቀ ሰው ሁሉ ኢየሱስ ይመጣል። በጠበቅነው ጊዜ ኢየሱስ ይመጣል። በራሳችን ጊዜ ሳይሆን በራሱ ጊዜና ሰዓት ይመጣል። እኛ ጠብቀን ጠብቀን በቃ ሰለችን። ከዛ ነቢይ በዛኛው ቤት ሳለ እንትናለኝ ሁላችሁ ወደ ካናዳ ትሄዳላችሁ። እኔ ደግሞ ለአገልግሎት ስመጣ ቤታችሁ ነው፣ ቅዱሳን ማረፊያ ነው ቤታችሁ አለኝ። ሳንተዋወቅ ማለት ነው። አሜን ብለን መጣን ከዛ እዛ ሳለን ደሞ ለልጆቻችን ማለት ነው፣ እኛ ሳናቅ እኔና ባለቤቴ ስንሄድ አያውቀንም ነበር። እና ወንድሜ ደግሞ ነበረ። ከዛ ሁለታችን ሳለ ለልጆቹ ልጸልይ ፎቶ ሳሳየው ይችኛዋ ልጅ አለ የጭኛዋ ስም ጠራ። እኛ አናውቅም። ከዛ ተገረምን። እንትና ሲል እኔ የቤተሰቤ እንትና ነው አልኩት። ከዛ አይደለም ብሎ ነቢ ደግሞ ነገረ እንደዚህ ስለን በጣም ተገረምን። ሄደን ከዛ ስንሄድ እንደዚህ እንደዚህ ስንላት እሷ በቃ ደነገጠች ያለች። ከዛ ሄዳለሁ ብለ መጣች፣ ከጓደኛ ሴት ጓደኛ መጣችና እሱ ደግሞ አይቶ እንደገና የአባቱ ስም ጠራ። እንዲህ እንዲህ የሚመስል ነው፣ በጣም ቆንጆ የልጅ ነው። ፎቶ ከአንቺ ጋር እንዳሳይኝ በጣም ተው አልጮህች። ከዛ በዛ ወቅ ነው ማለት ነው፣ ይጋባሉ አለ። አሁን እዚህ ነው ያሰብነው እኛ፣ ጌታ ግን እንደፈቃዱ ማለት ነው። ሁለታቸው ወደ ካናዳ ሄዱ። ስለዚህ ልጆች ቀድመው ይሄዳሉ አለ እንዳለመ ሰጣቸው ሄዱ። ደግሞ በጣም ትልቅ ደረጃ የደረሱ ናቸው። አዎ በእንትን በነቢም አልፎ ተናግረዋል። ትልቅ ደረጃ ትደርሳለች፣ በእሷ ወቅታ ያላችሁ ምናምን ብሎ ብዙ ነው የተናገረ መንፈስ ቅዱስ ደግሞ እንዳለው ነው። አሁን እነሱ እዛ ጋር ሄደው ቤት ምናምን ሁሉ ተዘጋጅተዋል። ሁሉ ነገር ሬዲ ነው። መንፈስ ቅዱስ እንዳለ ሁሉ ነገር ዝግጅ ነው አለ በነቢ አልፎ እና ሁሉ ትክክል ነው። የተዘጋጀ ቤት ነው የምንገባው። ጌታ ሁሉ አዘጋጅቶ ነው እያጠበቀኛ። ጌታ ክብሩን ይውሰድ። የጠበቀ ሁሉ ነገር በቃ በመጠበቅ ላይ ድል አለ ልላችሁ ፈልጋለሁ። ነገራችሁ ሁሉ ትታችሁ ለሱ ከጠበቃችሁ ድንገት ነው ያላሰብ ነው ለስብ ቀን ነው የተሰጠን ቀጠሮ ማለት ነው። በቃ ፍላይታችሁ ሮብ ነው ተባለ። ፊታችን ሮብ እንትን እናደርጋለን ፍላይት እናደርጋለን ማለት ነው። በጣም ድንቅ ነው የሰራልን ጌታ። እዚህ ቤት ብዙ ነገር ነው የሆነልን፣ ብዙ ብዙ ነገር። ወንድሜ ሲሄድም እንደዛ ኮሮና ታሞ ነበር፣ እንደዚህ ተከልክለዋል። ነቢ ሲለው በስልክ ደውሎ በነጋታው ላይ በቃ ተመርምሮ ነጻ ተብሎ ሄደ ማለት ነው። እና ለዚህ መንገድ ሊያደናቅፍ ደግሞ ሜዲካል ስናረግ ማለት ነው። የሌለመነውግን የተወሰነ ማለት ነው ኮሌስትሮል ተባለ፣ ደም ተባለ፣ ስኳር ተባለ፣ አይቻልም አቅም የለም። ግን እንደዚህ መቼ መጣ ይሁን ሁሉ አልኩ እንደነገርኩ ከዛ ለነቢዩ ደወልኩ እና እንደዚህ ቤታ የተናገረው ሁሉ ነገር ፊት ሆነ። ያለች ምንም ነገር የለም አለ። ለሶስት ቀን ቀጠረ ሳያሰጠኝና ሲሄድ ሁሉ ነገር ታክሪ ውሰድ። በጣም ነው የምወዳችሁ፣ በጣም ነው የማፈቅራችሁ። ነቢ በጣም ነው መወድግ፣ እንደ ልጄ፣ እንደ አባቴ፣ እንደ ወንድሜ፣ እንደጓደኛ ማለት ነው። በጣም እውነት ልቤ አይችልም። እና በዚህ በአገልግሎት ስንገለገል ስናገለግል፣ ደግሞ ከነገ የሚያገለግሉ በጣም ፍቅር በጣም ሁሉ ነገር በቃ ያየሁበት ቸርች ነው ይሄ። ጉባኤን በሙሉ አፈቅራቸዋለሁ ወዳቸዋለሁ። በጣም ጸልዩልኝ። በዛ ስንሄድም አንለያይም አንድ ላይ ነን እና እግዚአብሔር ይባርካችሁ። አሜን። እንዴት ነህ? ወደ ፍሳይ ሁሉ ሰላም። ጌታ እንደተናገረው እንደ ቃሉ አደረገ አይደለ? ጌታ ምን ተሰማ

አስቴር ጋር ደውላ ነቢያት ወደ ከናዳ እኔ አስመራ ነበርኩ። እዛ እንግዲህ ሲል ሰዓት ላይ አስቴር ነገረችኝ፣ ወደ ከናዳ ትሄዳላችኋለሽ በነገረችኝ ምክንያት። ከናዳ ደግሞ ወደ ሐሳብ ቤተሰብ የለንም፣ ምንም ዝርያ ቤተሰብ የለንም፣ አንድ ሰውም አልነበረንም። የመሄድ ሀሳብም አልነበረም አልነበረም እና በአራተኛ ወርሃ ኤርትራ አራተኛ ወር ወደ ኤርትራ መጣች።

ወዳዘጋጀውል ስፍራ የሚያገባህል መልአክ በፊትህ ልክ ያለው፣ በጥንቃቄ ተከተለው፣ የሚናገረውንም ልብ ብለህ አድምጥ፣ አታምጽበት። እግዚአብሔር የመስራት የማድረግ ችግር የለበትም። ዛሬ እግዚአብሔር አድርጓል ማለት ነገ እስከ ወዲያኛው መልካም ይሆናል ማለት አይደለም። ነገ ሌላ ቀን ነው። የዛሬ የትላንትና ትጋታችሁ ነገም ተነጎዳ መቀጠል አለበት። በረከቱ ይቀጥላል፣ ባርኮቱ ይቀጥላል፣ ሰላሙ ይቀጥላል፣ ቅባቱ ይቀጥላል፣ ደስታው ይቀጥላል፣ ትውልዱ ቤተሰቡ ይቀጥላል። ስለዚህ በጌታ በኢየሱስም ስም እንዲ ብዬ ባረኳችሁ። በገባችሁበት ምድር ሁሉ የእስራኤል ቅዱስ እግዚአብሔር ያክብራችሁ። አባቶ ይወጣሉ እንደ ኃያል እንደ ጨካኝ ከፊት ለፊታቸው ቀድመውጣ የሚፈልጋቸው አያገኛቸው። የሚያስፈልጋቸው በተአምራት ይዘጋጅ። በጌታ በኢየሱስ ስም ሊይዛቸውና ሊያስራቸው የሚፈልግ ለዘላለም ይታሰር። ከዚህ ቀን ጀምሮ ባረኪያቸዋለሁ፣ እየተባረኩ ለበረከት አደርጋቸው። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሶስቱ ሥላሴ ስም ተፈጸመ። ብር እና ወርቅ በሰጣችሁ እንደማያስደስታችሁ አምናለሁ። ቢኮዝ ዶላር ወዳለበት ሀገር ነው የምትሄዱት እና ከስጦታዎች ሁሉ በላይ ውድ የሆነውን ስጦታ የእኔንም የእናንተንም ሕይወት የሰራውን ያው የሆነውን የእግዚአብሔርን ቃል ደስ እያለኝ በዘመናችሁ ሁሉ እናንተና ልጆቻችሁ እያከበራችሁ ያከበራችሁን እግዚአብሔር አውቃችሁ እንድትኖሩ ይህንን የእግዚአብሔርን ቃል በስጦታ ሰጣችኋል። በቤታቸው አርድ ኮፒ እና ሶፍት ኮፒ ብዙ መጽሐፍ ቅዱስ ሊኖር እንደሚችል አምናለሁ። ሳይ ደግሞ እግዚአብሔርን ከመውደድ የተነሳ በዚሁ አገልግሎት ጌታ ባርኮ ወደ ቤቱ ሲያመጣ ቀጥታ የሩጠው ቴዎሎጂ ኮሌጅ ነው። በጣም የሚገርማችሁ ጌታ ረድቶት እያዘጋጀው ነበር። ለካ እግዚአብሔር በጣም ከማይታሰብ ስፍራ አምጥቶ ነው የሰራው። እግዚአብሔር ወዲያው በቃ በዚህ ጸጋ ተባረከ፣ ቴዎሎጂ ኮሌጅ ገባ፣ እግዚአብሔር ረዳው፣ ተማረ። አሁን ሊያስተምር ነው። ያ የምትወደውን የእግዚአብሔርን ቃል እኔ ደግሞ ዛሬ ይኸው በታማኝነት ከእግዚአብሔር ጋር ችግር የለም። ከእግዚአብሔር ጋር ተስማምታችሁ እንድትኖሩ ለቤተሰቡ ሁሉ በኢየሱስ ሄድ ስተታ ሰደቻለን እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ከእናንተ ጋር ይሁን። ያዙት ቃል ጌታ ሆይ በሉ ሁላችሁ። ቃልህን በልቤ ላይ ስለምታኖር እናመሰግናሃለን። ቤታችን ሁሌም የአምልኮ ቤት ስለሚሆን እና መሰግንሃለን በኢየሱስ ስም አሜን። አንተ ደግሞ በገባበት በወጣበት ሁሉ ይህ መጎናጸፊያ ይዘህ ለቤት ዘመናችሁ ይባረክ፣ ዘላለማችሁ የበረከት ይሁን በሰላም